መቶ ፐርሰንት ለከፈላችሁ ደንበኞች እቺ መኪና እና ሁለተኛ ደግሞ እዚህ ጋር ተደብቃ የምትገኘዋን የሶስት ሚሊዮን ብር መኪና ለእርስዎ ነው ሽልማት ይዘንላችሁ የመጣ ነው። ሰላም የዩቲዩብ ቤተሰቦቻችን፣ ዛሬ የምናየው የሳር ቤት ሳይት ሲሆን በአምስት ሚሊዮን ሰባት መቶ ሺ ብር ባለ ሁለት መኝታ የምንሸጠውን ሳይት ከቴምር ፕሮፐርቲ ሲዘንላችሁ መጥተናል። ሳይቱ የት አካባቢ እንደሚገኝ በምን ያህል ዋጋ እንደምንሸጠው ፕላስ ደሞ ቤት በምን ምን አይነት አከፋፈል እንዳለው ዛሬ በደንብ የተብራራ ቪዲዮ ነው ለርሶ ይዘንላችሁ የመጣ ነው። 100% ለከፈላችሁ ደምበኞች እቺ መኪና እና ሁለተኛ ደግሞ እዚህ ጋር ተደብቃ የምትገኘዋን የሶስት ሚሊዮን ብር መኪና ለእርሶ ነው ሽልማት ይዘንላችሁ የመጣ ነው። በሙሉ ክፍያ እንዲሁም በአከፋፈል ለሚከፍሉ ደንበኞቻችን ያዘጋጀናው የሽልማት ፕሮግራም ላይ ተሳታፊ እንድትሆኑ እንጋብዝታለን። ይህ ከኋላ ላይ የምትመለከቱት ህንፃ በአስራ ሁለት ጊዜ ውስጥ እንደዚህ የተጠናቀቀ ህንፃ ነው። እንደምታዩት አሁን የታችኛው የሱቆቹ አካል አልቀው ከላይ ደግሞ የፊኒሽንግ ስራ እየሰራን የምንገኘው ሳይት ነው። በነገራችን ላይ ይህ ሳይት የሚገኘው ከቫቲካን ኤምባሲ ከቫቲካን ኤምባሲ መቶ ሜትር ርቀት ላይ የሚገኝ ሳይት ነው። ይህ የመጀመሪያ ሳይታችን ነው። እንደምታዩት በጣም ጥሩ ተደርጎ የተጠናቀቀ በፍለት የተሰራ ሳይት ነው። ውስጡ ላይ ምን ይዟል የሚለውን እናሳያል በቀጠል የሳርቤት ድምቀት የሆነው ብዙዎቻችን የምናውቀው የብዙ ወጣቶች የስፖርት ማዘውተሪያ የሆነው የስኬት ቦርዲንግ መለማመጃ ሜዳም ከኛ ሳይት ዩ ላይ የሚገኝ ሲሆን ብዙ ወጣቶች ስልጠና የሚወስዱበት እንዲሁም ራሳቸውን የሚያበቁበት ቦታ ነው። እንደምታዩት ይህ ህንፃ የራሱ የሆነ ስቴዲየም፣ ነዋሪዎች የሚገለገሉበት ስቴዲየም፣ ጠዋት ጠዋት ስኳስ የሚጫወቱበት ስፖርታዊ እንቅስቃሴዎችን የሚያዘወትሩበት ራሱን የቻለ ስቴዲየም ገንብተናል። ከዛ በተጨማሪም ደግሞ ለልጆች መጫወቻ የሚያህል ይህን የሚያህል ቦታ አለን። ፕላስ ለልጆች የሚሆን የተለያዩ የመጫወቻ እቃዎችን እዚሁ ሳይታችን አጠገብ ላይ አስረክበናል። እንደምታዩት በኮሪደር ልማት የተዋበ ነው። ከሳር ቤት አደባባይ ሁልሞስት በ50 ሜትር ርቀት ላይ የሚገኝ ሳይት ነው። ይሄ የመጀመሪያው ሳይታችን ነው። ሁለተኛ ሳይት ደግሞ ከዚሁ ህንፃ መቶ ሜትር ርቀት ላይ እንዳወጣን ይታወቃል። እዛ ላይ ደግሞ ያሉትን ፋሲሊቲዎች ፕላስ ደግሞ ምን አይነት ዋጋ እንዳለን በምን ያህል ጊዜ እንደምትረከቡት ቀጣይ የምናየው ይሆናል። ወደ ቀጣይ ሳይት ደግሞ ተከተሉ። ቅድም ያየነው ሳይታችን ላይ ኦልሬዲ ሽያጮችን ጨርሰናል። አሁን ደግሞ ሁለተኛው ሳይት ላሳያችሁ ባልኩት መሰረት ሁለተኛው ሳይታችን ላይ ደርሰናል። ሁለተኛው ሳይታችን የሚገኘው እዛው ሳር ቤት ላይ ከሲልክሮድ ጀነራል ሆስፒታል ፊት ለፊት እንዲሁም ከቢላሉል ሀበሺን የምታውቁት ካላችሁ ደግሞ ከቢላሉል ሀበሺ 50 ሜትር ርቀት ላይ የሚገኘው ሳይታችን ነው። ሳይታችንን ኑ ላሳያችሁ። በነገራችን ላይ ሳይት ላይ ኦልሬዲ የዛሬ ሁለት ሳምንት አካባቢ ላይ ያወጣነው ሳይት ነው። እዚህ ሳይት ላይ ባለሁለት መኝታ ለምሳሌ 81 ካሬ ሜትር ላይ ያረፉ ባለሁለት መኝታዎችን በ5 ሚሊዮን 700 ሺህ ብር ሙሉ 100% ክፍያ እንዲሁም ባለ 3 መኝታ ቤቶችን ደግሞ በ9 ሚሊዮን 800 ሺህ ብር ሙሉ ክፍያ እየሸጠ እንገኛለን። እዛኛው ሳይት ላይ ያመለጣችሁ እዛኛው ሳይት ላይ አምልቷችሁ የተቆጫችሁ ይሄ ድል ባመልጠኝ ጥሩ ነበር ላላችሁ ከስተመሮቻችን ሁለተኛ ድል ይዘንላችሁ መጥተናል። እንዲሁም በረጅም ጊዜ አከፋፈል የቤት ባለቤት መሆን የምትፈልጉ ደንበኞቻችን ባለሁለት መኝታ 8 ሚሊዮን 900 ሺህ ብር ጀምሮ ለባለ ሶስት መኝታዎች ደግሞ ከ11 ሚሊዮን 600 ሺህ ብር ጀምሮ የቤት ባለቤት መሆን ትችላላችሁ። ከእርሶ የሚጠበቀው 20 ፐርሰንት ቅድመ ክፍያ ብቻ ሲሆን ቀሪውን ደግሞ በሶስት ዓመት ጊዜ ውስጥ ያለምንም ወለድ፣ ያለምንም ጭማሪ ከፍለው የቤት ባለቤት መሆን የሚችሉበትን እድል ይዘን መጥተናል። በ20 ፐርሰንት ቅድመ ክፍያ ብቻ የዲፕሎማቲክ መንደር በሆነችው መሃል ሳር ቤት ላይ የቤት ባለቤት ይሆኑ እንላለን። በነገራችን ላይ እነዚህ መኪኖች እርስዎን ነው የሚጠብቁት። እንደሚታወቀው ቢአይዲዎች ከ3 ሚሊዮን 400ሺ ብር ድረስ እየተሸጡ ይገኛሉ። እርስዎ ለምሳሌ ሳር ቤት ላይ የሚገኘውን ባለሁለት መኝታችንን በ5 ሚሊዮን 700 ብር ቢገዙን ራሱ መኪና ደረሰዎት ማለት ክሎስቱ ወደ ሁለት ሚሊዮን ብር አካባቢ አውጥተው መሀል ሳር ቤት ላይ የቤት ባለቤት ሆኑ ማለት ነው። እና ጉላክ ለማለት እወዳለሁ። እንዳልኳችሁ ለበለጠ መረጃ ታች ላይ ባለው ስልክ ይደውልን። እናመሰግናለን። ቴምር ፕሮፐርቲስ። እነዚህ ሳይቶች ለማየት ለመጎብኘት፣ እንዲሁም ለበለጠ መረጃ ታች ላይ ባለው ስልክ ይደውልን። ቴምር ፕሮፐርቲዎች ነን። እናመሰግናለን።